እናንተ ወሬም ሲበዛ እንደዚህ ያስጠላል። እንደ በስማም በተለያየ አቅጣጫ በሰሜን፣ በደቡብ፣ በምስራቅ በምዕራብ የሚወራ ወሬ በጣም በጣም በጣም በጣም ብዙ አይነት ወሬ። እኔ በነገራችን ላይ ዩትዩብ በጠቅላላ ከራሴ ጀምሮ ሁሉም አሽቃባጭ፣ አስበሳይ፣ በቀይ ራሱን ጥቅም ፈላጊ እነሱን ለማስታረቅ ሳይሆን እነሱን ለማለያየት የሚተጉ ብዙዎቹ እንደዛ ናቸው። በቃ የማስመሰል ስራ ነው። እና ብዙዎች በቃ ከራሴ ጀምሮ ነው። እኔ ራሴ ንጹህ ማድረግም አልፈልግም። ግን አንዳንዴ እግዚአብሔር ይመስገን ራሴን አደንቀዋለሁ። ለመሰላችሁ ቢያንስ ከአንድ ወገን ወግኜ አልሳደብም። ሁለቱም ነው የምወዳቸው። ለሁለቱም እኩል አመለካከት አለኝ። ሁለቱንም በጣም በጣም በጣም አከብራችኋለሁ በጣም መወዳችኋለሁ። አንድ ላይ እንዲቀጥሉልኝም እፈልጋለሁ። ስለዚህ እኔ ማድረግ ያለብኝ ከሁለቱ ወገን ሆኜ እነሱን የሚያስታርቃቸውን ነገር ነው እንጂ ሀይቤም እንደ ጥፋቷ፣ ብሩኬም እንደ ጥፋቱ መናገር ነው እንጂ ከአንድ ወገን ወግዬ መሳደብ ወይም ደግሞ ይሁንህ የሚያጣላ ቃላትን መናገር አልፈልግም። አንዳንድ ሰዎች ያው የምትሉ ይነቀድ ምም ተናገር ያለሁ አንዳንድ ከበውስጥ የምትናገሩ ይነገራላችሁ። ሀይሚዬ የራሷን መልስ ሰጥታለች። በቀደም ምን ብላለች? ሦስተኛ ወገን አልፈልግም ማንም ሲጀመር ማለት ነው። መግባትም ካለበት የሆነ ደግሞ ግሩፕ ምናምን ብለው በነሱ ለመሸቀል ፈልገዋል መሰለኝ፣ ግሩፕ ምናምን ብለው ማለት ነው። እንደዛ አይነት ነገር የለም። እነሱን ሌላ ሰው አይስታርቃቸውም። አንደኛ ወንድሞቻቸው ናቸው ሁለተኛ ፍፄ ነው፣ በቃ ሌላ ከዚህ መካከል ማንም ሰው መግባት የለበትም። በሀይሚና በብሩኬ መካከል እውነት ነው የምላችሁ። እኔ ስለ ሰው ሲራሱ ማለት ነው በውስጥ የሚነገረኝ የማአት ጉድ ነው ያለው፣ ግን እኔም ሴት ነኝ። የእሷን ገመና ማውጣት የዚህ ጋ ማውራት አልፈልግም። ሴት ነኝ፣ በቃ የእሷን ገመና ማውጣት አልፈልግም። ነገር ግን ከነዚህ ልጆች ህይወት እንድትወጣ ፈልጋለሁ። የራሷን ህይወት እንድትመራ ፈልጋለሁ። የራሷን ፍቅረኛ እዛው ይቅርታ እንድትጠይቅ በስነስርዓት እናገራለን። ካየሁት አንጻር ፍቅረኛዋን በስነስርዓት ይቅርታ አልጠየቀችም። እንደ ጥፋት አላየችውም ያደረገችውን ነገር። ስለዚህ ብሩኬን ለዚህ ነገር ተወቃሽ አይደለም ብያለሁ። ምክንያቱም በመጀመሪያ እሷ እሱን ይቅርታ መጠየቅ ስላለባት ማለት አይታችኋታል። እኔ ላይ አትፍረዱ። አይታችኋታል እንዴት እንዴት እንዳደረገችው ማለት ነው። እና እሷ ሪስፔክት ከሌላት ለሱ ብሩኬ ተጠያቂ ሊሆን አይችልም። በመጀመሪያም እንደዚህ አይነት ቦታ እሱ ባለትዳር እንደሆነ ታውቃለች። ወንድ ልጅ ነው እሱ ሊያስታውል ይችላል። ነገር ግን እሷ ግን ሴት ናት። ሴት እንደመሆኗ መጠን ለአንድ ሴት ልጅ ምን ሊሰማት እንደሚችል ወይም ደግሞ ለፍቅረኛዋ ምን ሊሰማው እንደሚችል ማስብ የነበረባት እሷ ናት። ስለዚህ ሀይሚንም ሆነ ብሩኬን ሁለቱ ሊጠየቁ አይችሉም፣ በዚህ በእነሱ መጣላት ማለት ነው። ይሄ ያያሁት ነገር ስለሆነ በግልጽ እናገራለሁ፣ ተናግሬያለሁ። ግን እዚህ ጋር አንድ ነገር ለሀይሚ ለብሩኬ የማስተላልፍ ያለብኝ አስተላልፍ ያለሁ ለሀይሚ ማስተላልፍ ያለብኝ ነገር አስተላልፋለሁ። ሀይሚ በጣም አምራለች። ምክንያቱም የምታስቀምጣቸው ቅኔዎች በጣም ልብ ይሰብራሉ። ይሄንም ብሩኬ ሲያዩ ምንድን ነው የሚሰማው? አንድ አንድ ኮሜንታተር መተሽ እስሬ እንዳትል ከሰከሽ፣ ሁልሽም ማስመሳይ ነሽ። እውነቴን ነው የምላችሁ። ይሄን ሲያይ ብሩኬ በጣም ነው የሚሰማው። ዛሬ ፖስት ያደረገችው ነገር አለ። በጣም ያሳመማል፣ እንደ ራሴም በሆኑ ማለት ነው፣ በጣም ነው የሚያሳምመው። ኮሜንት ስር አትሳደቡ ያልኩበት ምክንያት አንዳ የወንድ ለማኝ ሴት ሆንሽ በሴት ላይ አትርፈጂ አትፍረጂ፣ የወንድ ለማኝ ምናምን ምናምን አትበሉ። ተዉ፣ ለመሰላችሁ ፍቅር ዝቅታን ይፈልጋል። እነዚህ ሁለት ልጆች ይፋቀራሉ፣ ተለያይተው አይለያዩም። ነገር ግን አሁን ላይ ሀይሚ በርቺ፣ ሀይሚ ሂጅበት፣ ሀይሚ ቀጥይ እያላችሁ በሄዳችሁ ቁጥር እሷም እየቀጠለች ብሩኬም ተስፋ እየቆረጠ ወዳልሆነ ውሳኔ እሱም እየሄደ ነገሩ በመካከል እየሰፋ ነገሮች ወዳልተፈለገ አቅጣጫ ይሄዳሉ ማለት ነው። ገባችሁ? እንዲህ ብሩኬ እኮ በሚወዳት በመብርሃን በቅድስት ድንግል ማርያም እኮ ነው የማለው፣ ማርያምን ሀይሚ፣ ድጋሚ ይቅርታ አልጠይቅሽም እኮ ነው ያለው። በመብርሃንና በእናቱ ደግሞ እንደማይደራደር ይሄን ጠንቀቃችሁ ታውቃላችሁ። እና ምንድን ነው ይሄ ማለት? በቃ ይሄዳ እያላችሁ የምትጽፉ ይሄዳ እያላችሁ የምታሽቃብጡ ሰዎች በኋላ ሀይሜን አንደኛቸውም ዞር ብላችሁ አታዩት። ምን ልንገራችሁ፣ ሁልሽም ለጥቅም ነው የምታጨበጭበ። ሁልሽም ማን ከሀይሚ ጎን ያለው የሀይሚ መከታ የሆነው የሀይሚ ቀኝ እጅ የሆነው ብሩኬና ብሩኬ ብቻ ነው። ለሃይሚ ጥሩ ነገር የሚያስብ ስኬቷን የሚፈልግ ማደጓን የሚፈልግ ብሩኬና ብሩኬ ብቻ ነው። ሁልሽም ማንም በሆነ አሁን ሃይሚ የሆነ ነገር ብትሆን እናንተ እዚህ ለፉሉ ለመለቃቅም ካልሆነ እዚህ ሆናችሁ ኡኡ የምትሉት ማንም አይዞሽ የሚል የለም። ጠጋ ብሎ አጠገቧ አጠገቧ ያለው በአሁን ሰዓት ብሩኬና ብሩኬ ብቻ ነው። እንዴ ቪዲዮ እንኳን እኮ ከሌላ ሰው ጋር ሰርታ መልቀቅ የማትፈልግ ሰው ማናት እኮ ሃይሚ ማለት እንዴ። ስለዚህ ሂጅበት፣ በርሺ፣ ግፊ። እኛ ደግሞ ታይ ሃይሚ እንደዚህ አትበይ ስንል የወንድ ለማኞች እያላችሁ መታችሁ ይያላቹ መታቹ እምታሽ ቀብጡ፣ እረፏ፣ አጠቅማትም እግዚአብሔርን እየጎዳችኋት ነው። አንዳንዴ ስታጠፋም ጥፋቷ ካልተነገረ እሷን እየጎዳናት ነው እንጂ እየጠቀምናት አይደለም። እነሱን የምትወዷቸው ከሆነ አብረው እንዲቀጥሉ የምትፈልጉ ከሆነ አስመሳይ ካልሆናችሁ ብቻ ሃይሚና ብሩኬን የሚያስታርቅ ነገር ብቻ እነስራ የሚያጠላ ሳይሆን፣ እውነቴን ነው ምላችሁ። በጣም ነው የሚያሳዝነኝ። ኔ የእውነት ብሩኬ በጣም ስሜታዊ ነው የእውነት ተስፋ ይቆርጣል ቶሎ ሰሆነውን ውሳኔ ታውቃላችሁ። ከአሁን በፊትም ስንት ተፈጥሯል። ስንት ለምነን ዋል እኛ እንኳን ምክንያቱም መጀመሪያም ያው የሀይሚ ጥፋት ስለነበረ ፕራንክ ያመጣችሁ እሷ ስለነበረች በጣም ለምነናል። ብዙ ብዙ ብሩኬን ለምነን ተለማምጠን ነው የጀመረውን ነገር የተወው ብዙ ነገር ተከፍሎ የቀረው ስራው ራሱ ማለት ነው። ይህ በቅርቡ ረሳችሁት እንዴ? በቅርቡ ምናልባት እኮ ሀይሚዬ እኔ እኮ ሀይሚን አላምናትም። ሀይሚዬን እኮ እኔ አላምናትም። ምናልባትም እኮ ያቺን ብድር ለመመለስ ይሆናል እንደዚህ የምትሆነው የኔ ቆንጆ እንደዚህ ድርቅ ያለችው ሀይሚዬ። እኔ እኮ አያንችን ነገር በቃ ብድር በምድር ካልሆነ አይሆንላትም። ስለዚህ የዛችን ብድር ትሆናለች በደንብ ይለምነኝ ብላ ነው። ዞሮ ዞሮ በይበይ አትበሉ ነው አሁን እኔ በይበይ እንስል በማትሳለቡ ሀይሚዬን ፖስት የምታደርገው ነገር ጥሩ አይደለም። ከዚህ ነገርሽ ተቆጣቢ ሀይሚዬ። ለምን እዚህ ጋር እንቺና ብሩክ ያላችሁበት ሁኔታ ጥሩ አይደለም። በጠቅላላ ፖስት የምታደርጋቸው ነገሮች እሱን የሚመለከቱ ናቸው። በቃ ለሱ ባይሆን እንኳን ያው ከእሱ ጋር ከሆነ አሁን ላይ ከሱ ጋር ጥሩ ስላልሆናችሁ ለሱ በቃ ፖስት ያደረግሻቸው ነገር በጠቅላላ ለሱ ነው የሚመስለው፣ እና እየባሰ እየባሰ ተስፋ እየቆረጠ ነው የሚሄደው። ስለዚህ እባካችሁ እባካችሁ እንደው ስለፈጠራችሁ እኔ እንደማይለያዩ አውቃለሁ፣ ግን በቃ ውስጤ ለምን እንደሆነ አላውቅም። የሆነ በቃ ከዛሬ ነገ ምን ተፈጠረ ብሩኬ፣ ምን ውሳኔ ወስን ይሁን ዛሬ፣ ሀይሚስ ምንትል ይሁን እውነት ሁለት ቀን፣ ሶስት ቀን በቃ ነፍስና ስጋዬ ነው የሚያልቀው። እንደማይለያዩ አቃለሁ እንደሚታረቁ አቃለሁ። ምክንያቱም በዚህ አይለያዩም፣ ይለያያሉ ስንቱን አልፈነዋል ከአሁን በፊት። ሀይሚና ብሩኬን የሚያውቅ ሰው በዚህ ቪዲዮ ይለያያሉ ብሎ የሚያስብ ሰው አለ ይኖራል ብዬ አላስብም።